ወራራ ባገር ደከኝ እዛ ሄድኩኝ ብዙ ቻሌንጆች ነበሩ በቃ በጣም ብዙ ስቃይ ነበረ። በቃ በምግብ ውስጥ ያልሆነ ነገር አረጉኝ ምግብ መብላት አልችልም እና እናቷ ቤት ሄዳለች አንዳንዴ አንድ የተባለው ጋር ይወጣሉ ልጆች ይዞ ምናምን በር ተቆልፎ ፍቢ ቁልፋን ስታነ ምትወጣ ይሁን ነገር ቢፈጠርኩ እኔ ይሞታል ክዳን ያለው ሰው ይሞታል አይሞትም እነት ክዳን ያለው ሰው አይሞትም ክዳን ያለው ሰው አይሞትም እስቲ እግዚአብሔር ይመስገን ማለት የሚችል ሰው አለ እግዚአብሔር ይመስገን! ደጋግማችሁ እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን። እኔ እግዚአብሔር ምረበዳዬን አለመለመ እና ከተፈቀደልኝ አንድ መዝሙር ልዘምር። ዘምሪ ምረበዳዬ ላለመለመው እምባዬን ካይኔ ላበሰው እግዚአብሔርን አመሰግነዋለሁ፣ አመሰግነዋለሁ፣ አመሰግነዋለሁ እኔ አመሰግነዋለው እግዚአብሔር ይመስገን በሉ አሜን። እግዚአብሔር ይመስገን ምድረበሬን አለም ልሟዋል፣ እንባይን ከአይኔ አብሷል፣ ለጥያቄዎች መልስ ሰጥቶኛል እግዚአብሔር ታምደን አድርጓል። ለሱ የሚሳነው የሚያቅተው ነገር ምንም ነገር የለም። ነቢይ እዚህ ጸልይልኝ ነበረ 2016 መስከረም ሳንገባ በፊት ነሐሴ ውስጥ ነበረ። እዚህ እመላለሳለሁ እና ከእህቶቼ ጋር ወደዚህ ይመጣለሁ እና ሲጸልይልኝ ነበረ። በሰላም ትሄጃለሽ። እሺ፣ ወደ አረብ ሀገር ልክ። አዎ፣ በሰላም ትሄጃለሽ፣ በሰላም ትመጫለሽ። ኪዳን ያለው ሰው ይሞታል፣ አይሞትም። እውነት ኪዳን ያለው ሰው አይሞትም። ለምን ከኩንዱአ እንዱ እውነት አይዋረድም አያፍርም፣ አይወድቅም። እዛ ሄድኩ። ብዙ ቻሌንጆች ነበሩ። ብዙ መከራ፣ ብዙ ስቃይ ነበር። አምስት ልጆች ያሉበት ቤት ነው። በቃ በጣም ብዙ ስቃይ ነበረ። በቃ በምግብ ውስጥ ያልሆነ ነገር አረጉኝ። ምግብ መብላት አልችልም። ብዙ ነገር ነበረ እና ከዚህ ይዤ ሄድኩ ዘይት ከዛ ልብሴ ስፈተሽ እንደገባው ልብሴ ተፈተሸ። እንቺ ምንድናት አለችኝ። አይ የፊቴ ቅባት ነው አልኳት፣ የፊቴ ቅባት ነው። ከዛ ተወችልኝ። ከዛ እያል እያል ወደ አመት ከምናምን ደረስን። በጣም በቃ ብዙ ስቃይ፣ እኔ ከምነግረው በላይ ክርስቶስ ነው የሚያውቀው። ብዙ ስቃይ ነበረ እና እናቷ ቤት ትሄዳለች፣ አንዳንዴ የተባሏ ጋር ይወጣሉ። ልጆች ይዞ ምናምን፣ በር ተቆልፎ ቁልፍ አንስታ ነው የምትወጣው። ከዛ አንድ ቀን በጣም ከፋኝ ማዳም አልኳት፣ ለምንድን ነው እንዲህ እምታረርጊው ቁልፍ አንስተሽ ልጆችሽ ቢሆኑ በላያችሁ ላይ ቆልፈሽ ቁልፍ አንስተሽ መሄድ ትችያለሽ? አትቺም፣ ግን ለምንድን ነው የሆነ ነገር ቢፈጠር እኮ እኔ ሞታለሁ። ለምንድን ነው እንደዚህ ምታረጊው ስላት፣ አይ ምንም አትወኝ፣ ምንም አትወኝም። አዎ ምንም አልሆንም፣ ምክንያቱም ክርስቶስ ከኔ ጋር አለና። እሷ ስትወጣ ዘይቱን ወስድና ማብራት፣ ሲገቡ ወደ ቤት ሲገቡ ማብራቱን አብርተው ነው የሚገቡት። እሱ ላይም ቅብት፣ ወደ ክፍሏ መግቢያዋ ላይም ቅብት ከዛ በፊት ሳላረግ በፊት ይደክመኛል በቃ ማድረግ አይሰጠኝም ከዛ በቃ ቤቱ በአንድ ግር ነው የሚቆመው በቃ ማታረገኝ ጉዳይ ነገር የለም በእውነት ከዛ እንደዛ ሳረግ ደግሞ ጸጥ ረጌ ታዋዊ ተመስገን ላለሁ ጸጥ በቃ ያን ዜት እንደዛ ሳረግ ጸጥ ደግሞ እንበረከክ አለሁ እንበረክክና ስጸልይ ቤቱ በአንድ ግር ይቆማል እማይ መጣው ችግር የለም በቃ ልጆቹም እሷም ሁሉም በእኔ ላይ ነው በቃ እንዴ እየጸለይኩ እንደዚህ ከሆነማ ዝንብ ማለት ይሻላል ልና አንዱ ለቀን ዝንብ ስት ጸጥ ይሉልኛል። ደግሞ መጸለይ ሲጀምር አረ እግዚአብሔር ኃይል አለው እውነት፣ መንፈስ ቅዱስ የትም ጋር ይሰራል እውነት፣ እግዚአብሔር ይችላል። እና ልጆቹ የማያደርጉኝ ነገር ሐሰት ነገሮች እያመጡ በእኔ ላይ እንትን ይላሉ። እና እሷ ልጆቿን ነው የምታምነው። እኔም በምንም ታምር አታምነም። ግን እግዚአብሔር አንተ ትችላለ። ከዚያ ትምህርት ቤት ሳይሄዱ በፊት 11 ሰዓት ተነስቼ ነው ከሌሊቱ ምግብ ሰርቼ፣ 12 ሰዓት ነው የሚሄዱት ባስ ሲመጣና ማለት ነው። በተኙበት አንድ ቀን በጣም ምድር አለኝ ዘይት ቀባው እግራቸው ላይ ሳይነሱ እነሱም ቤተሰብም ሳይነሳ እግራቸው ላይ አንዷ ታማቀረች ሁለቱ ደግሞ ሄዱ። ሶስት ተማሪዎች ናቸው። ከዛ አንዱ ታሞ ከዛ ተደወለላቸው መጡ። በቃ እንደ ዛሬ ታምሜ አላቅም የሚያላቅም አስታወከው። ቤት ያለችው እኔ ያን ዘይት እየወሰድኩ ቀባለሁ እና አስታወከው። በቃ ያልሆነ ነገር ነው ከውስጡ የወጣው እና አረ እግዚአብሔር ሆይ አንተ ትችላለህ። እውነት መንፈስ ቅዱስ የትም ይችላል ይሰራል፣ እውነት እግዚአብሔር ይሰራል። እና በሚቀጥለው ደግሞ ወንድሜ እስቲ ለማጸለይ የምትፈልጉ ሰዎች ሲል ነቢይ ወንድሜን ፎቶ ይዤ ነበርና አስጸለይኩኝ መከላከያ ሄዶ ነው አለኝ። አዎ፣ በሰላም ነው የወጣው በሰላም ይመለሳል አለኝ። አራት መቶ መከላከያ ገብቶ 80 ሰው ብቻ ነው 80 መከላከያ ብቻ ነው የወጣው፣ 320 ሞቶ ማለት ነው። ከዛ ደወለልኝ በኢሞ ያወራኛል። እና እኔ የኔ ነፍስ ከሰው በላይ ሆኖ አይደለም፣ ግን እግዚአብሔር አስመለጠኝ አለኝ። እሱ አማኝ አይደለም። አዎ፣ እግዚአብሔር ያስመልጣል። አዎ፣ እግዚአብሔር ይችላል። እዚህ ጋር እኔ እንደዚህ ስናገር ቀላል ይመስላል ግን ለእግዚአብሔር በጣም ይችላል፣ ሁሉን ያደርጋል። ለእግዚአብሔር ቀላል ነው፣ ለሰው የሚከብድ ሁሉ። እኔ እግዚአብሔር ይሄን ሁሉ አድርጎልኛል። እግዚአብሔር አምላክ የተመሰገነ ይሁን፣ ክብሩን እሱ ጠቅልሎ ይውሰድ። እግዚአብሔር ይመስገን በሉ እናንተ። እግዚአብሔር ይመስገን። እውነት ከመጨረሴ በፊት አንድ መዝሙር ይፈቀድልኛል? እግዚአብሔር አምላኬ ሆይ ለእኔ